ዛር ነኝ፣ አባቷ ዛር ነኝ። ደፈረችኝ። እቺ አባቷን አስገባችው። ቁርባን ደግሞ ልታስቆርበው ነው። ይህ ስራ በቃ አለችው። ያና ምን ነው ነው

ጣውእኢዳኗ እሳቸው ዳ ብዙ ሰው ሚዳ ይ አዳምጠኝ አሁን በአለም ላይ ሰባት ቢሊየን ህዝብ አለ።

ጨ አስጣለቻት። አዲስ አበባ ናቸው እነሱ? አይደለችም ሰሜን ሸዋ ዋናው ጋ ምንድን ነው? አንተ ዛር በቃ ነጥላ በቃ ቡዳን ምን ያላረኳታል? ምን ትሮጥ ነበረ። ሩጫዋንም አስቆምኳት ሽባ አድርጌ። ከዛ ደግሞ ትዳራ ነ ብትንትን እያደረኩ ከቤተሰብ ጋር

ከትዳራው እንዳትሆን ከስራው እንዳትሆን፣ በቃ መቀመቅ እስከተትኳት። አዎ፣ ስንት ተመስሎ አሁን መቀመቅ ውስጥ ነው ያለችው። መቀመቅ ውስጥ ነው ያለችው። ትሮጥ ነበረ፣ ውጪ ትሄድ ነበረች። ማነው? እኔ እንዲህ አዲት ይወስድ የከተትካ ዛሩ ነው ጉዳው ነው መተቱ ነው ማነው? መተት ነበረ ሄደ እኔ ዛር አይነት ጥላ

አንተ መቀመቅ እስክትከታ ድረስ ህይወቷን አትና አትናጋችም ማስገደች ማዘለች አጸልያለች፣ ትጸልያለች። ቤተሰብ የሚያመልከኝን የሚገበርልኝን ስንት ነገር አስቀረችብኝ። ስንት ነገር ስንት ባንዴ ስንት ነገር የሚታረድልኝ ደም የጠጣው አዎ ከዛ እንደዚህ አስገባቻቸው አዎ ከዛ እሷን መበቀል ጀመርኩ። እነሱን ተኩና እሷን መበቀል ጀመርኩ። ናስ ተቀበል ምንድነው ቡዳ አይነት ብላ መተት

መተት ያምሮ መተት ነው። አፍዛ ደንዝዝ ምን አደረጋካት? አይ አፈዘስ እድሏ ነው። ሰላቢ ማለት ሰላቢ። አንድ ላይ እስኪ እዚህ ጋር ተንበከክ፣ ተንበከክ

ምን አልከኝ? አመድ ነው የማደርጋት። አምሯን አስጨንቃለሁ ለማሳበር ትንሽ ነበር የቀረኝ። ባዶ ባዶ ባዶ ባዶ ባዶ አድርጌ ነበር። ታሰርን። ለምንድን ነው አንተ እሷ እንደዚህ የተነሳው? እነካችኝ። አንለካኋትም ነበር እነካችኝ። ሁሌ እንደተቃወመች ምን? አንለካሃትም ሰውነቷን እን ጠጠት ነው እንደሚባልላል ነበር እን

ቅዱስ ጊዮርጊስ ድረስልኝ ትላለች። ያንተ ልጅ እኮ ነኝ ትላለች። ሰንበት ተማሪ ነኝ። ተድሮም እንደምታዋርደኝ አውቃለሁ አውቃለሁ። እንደማታምንብኝም አውቃለሁ። ጠንቋይ ቤት አትሂዱ ነው የምትለው። እኛ እንዲ ሰበሳቸው ያና እንዲደ እንዲ አመታት ደግሞ ወሰድኩኝ። ጭንቅላት መጽሐፍ ለማስገለጥ ስንት ሰው ይመጣል?

አርባ ይሆንም እንደ በቀል አርባ ሰማንያ ይሆናል። ተሰልፏል። እጭ ትላቸዋለህ። ኧረ ተው ኧረ። በቀን ሰማንያ ሰው ይመጣል ይመጣል። እ ታዋቂ እኮ ነው። ታዋቂ ታዋቂ እኮ ነው። አዋረደችኝ። እኔ ተዋረድኩ እንጂ የበረሃው እኮ ነኝ። ተዋረድኩ ተዋረድኩ። ተጠርቼ የምመጣ ነበርኩ

ታረቅ ቤተሰቡን አነቃች። እንግዲህ ተመልከቱ ሲያው የእኛ ሕዝብ የት ነው የሚሄደው? የት ነው የሚውለው? ሚቆቆ ግልጽ እኮ ነው፣ ቅድም እንደተነጋገር ነው የአብዛኛው ሰው ውሎ ተበላሽቷል። ድግምት ቤት፣ ማልት ቤት፣ ደብተራ ቤት፣ ጠንቋይ ቤት በቃ እንዲሆኗል። አብዛኛው እንዲህ አይነት ቦታ እየሄደ ባህል አድርጎታል። በቃ ባህል። ስለዚህ ገና ስትቃወሙ

የኖረበት መሰረት ውስጥ ስለሆነ መሰረቱ ውስጥ ተቃውሞ ጥላቻ ይጀምራሉ። እንግዲህ አንድ ሰው ጋር እንግዲህ ኢትዮጵያ ላይ ስንት መጽሐፍ ገላጭ አለ? ደብተራ አለ። ስንት ደብተራ አለ? ስንት ጠንቋይ አለ? አንድ ሰው ጋር በቀን መቶ ብሄድ በቀን መቶ ብሄድ በአስር ቀን ስንት ሄደዋል? አንድ ሺህ በአንድ ወር ስንት ሄደ? ሶስት ሺ ሶስት ሺህ ሰው አንድ ሰው ሄዳል።

አረ ተሙት ነው ቦር አንድ ሰው ጋር ቦር አንድ ሺህ ሰው ይሄድ፣ ባመት እንግዲህ አስራ ሦስት ሺህ አስራ ሁለት ሺህ ሰው አስራ ሁለት ሺህ ሰው ይደርጋል። አንዱ ጋር ስንት ሺህ ደብተራ አለ? ስንት ሺህ ጠንቋይ አለ? እነዛ መሄዳቸው እኮ ጌታውን ለማሰር ነው። እንግዲህ በሚሊዮን የሚቆጠር ህዝብ ታስሮ ታስሮ የተቀመጠው እንደያ ያለ ሁኔታ ነው።

ያሳዝናግም ያሳፍራል። ሃይማኖት አለን ነገር ግን ስራችን ሁሉ የሃይማኖት አይደለም። ለምን ለምን ጉዳይ ነው ሰው መጥቶ የሚያስመትተው? ለሁሉም፣ ለገንዘብ፣ ለሩጫው፣ ለገበያው ሁሉ ሳይቀር እንዴ አሚሮ ሰልባል እየመጣ ህዝቡ ወረተቡ አሚሮ ሰለብ ይላሉ።

የሰውን አይሞ አዎ ግንባር አነባለው መዳፍ አነባለው ምንም አላረገዋለሁ ሁሉም ነገር እንደ ይቺ ግን አወረደችኝ ያወረደችኝ ሳልገመትካት ሴት ተዋገድክ ባልገመትካት የመጨረሻ ላይ በዝች ልወረድ ወይኔ ያናድዳል ዛሬ እኮ በህልሟ ምን ምን አየች መሰለህ

ተራራ ወጥታ ልጇንና አንተን አገኘች። ከዛው ላይ ነገር አላልቀርም ብላ መጣች። እኔ ላስቀራት ነበረ። ልጅአላት ወጣ እንዴ ልጅአላት አለች። ስንት አመቷ ነው? ሶስት አመት ከሶስት ወር አብገቶላ አዎ እ ከልጅቷ እ ከህፃኑ አጋ ቁርባን አልተወለድኩም። አይነ ጠላ ነበርኩኝ። ወጥቷል። ወጥቻለሁ።

ተዘጋ ተዘጋጁ። ጣጣእእእእ በቅድስት ሥላሴ ስም በቅድስት ሥላሴ ስም በጌታችን በኢየሱስ ክርስቶስ ስም በቅድስት ድንግል ማርያም ስም ሁላችንም ድግምት መተት ከቤተሰብ ይመጣል

ከዘር የመጣን የዘር መንፈስ የጠቋር መንፈስ አዳን ሞቴ ወሰንጋላ ሙጫ ዘሪጋ ሁላችንም እርኩሳን መናፍስት አይነ ጥላ ቡዳ ወደ ሲኦል እንገባለን። በቅዱስ ድንግል ማርያም ስም ሁለተኛ እንደርስባቸው ሴትነታቸውን ለቀናል። በቅዱስ ሚካኤል ስም በላተ በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅድስት አርሴማ ስም ሲዮ ታስረናል። የመጨረሻችን ነው። ሶስት ጊዜ ጥናሉ ቶሎ